መተት ያለበት ሰው ያለውን ቁሳዊ ነገር ከማጣቱ ባሻገር ራሱን በራሱ ማንነት ባልሆነ ቦታ ሊያገኝ ይችላል። መተት የተደገመበት ሰው እድሉን ብቻ ሳይሆን በአጋንንታዊ ውጫዊና ውስጣዊ ተጽዕኖ ቅድስናውን፣ ጸጋውን፣ ክብሩን ሊያጣ ይችላል። ምናልባት ይህ እንዴት ሊሆን ይችላል ልንል እንችላለን። ግን በመተት አጋንንት የተያዘ ሰው ከሚያስባቸው እስከሚተገብራቸው ነገሮች ሁሉ በራሱ ነፃነት ሳይሆን በአጋንንቱ ግፊት ነው የሚከውነው። የመተት አጋንንት አንዱ ክፉ ጠባዩ የተመተተበትን ሰው በማንኛውም ሕይወቱ ተስፋ ያስቆርጠዋል። የተመተተበት ሰው ተስፋ ሲቆርጥ በመተት አጋንንት ሸፍጥ አልባሌና የማይመጥነውን ነገር ሊያደርግ ይችላል። ለምሳሌ በመተት ዕድሉን፣ እውቀቱን፣ ሀብቱን፣ ንብረቱን የተነጠቀና ያጣ ሰው በቀላሉ ለመጠጥ ሱስ ሊጋለጥ ይችላል። ሁሉን ነገሩን ያሳጣው አጋንንት እንዳይታወቅበት ሰውየውን በመጠጥና በተለያዩ ሱስ ውስጥ ሊደብቀው ይችላል። እንደዚሁ በመተት የእጮኝነትና የትዳር ህይወቱን የተነጠቀ ሰውም አጋንንቱ ተስፋ ያስቆርጠውና ወደ ዝሙት ህይወት ውስጥ ይከተዋል። አንዲት በመተት የተያዘች ሴት ተስፋ በመቁረጥ ከዝሙት እስከ ሴተኛ አዳሪነት ልትደርስ ትችላለች። ውስጧ ያለው የገባው ብዙ ነገሯን የነጠቀው የመተት አጋንንት በዝሙት ህይወት በመዝፈቅ የእርኩሰት መቀመቅ ውስጥ ሊከታት ይችላል። ምክንያቱም መተት ከተመተተባችሁ እናንተ የራሳችሁ አይደላችሁም፣ ከራሳችሁም ጋርም አይደላችሁም። በዚህ ምክንያት የማትፈልጓቸውን ነገሮች ታደርጋላችሁ። አስከፊው ነገር በመተት አጋንንት የዝሙት ህይወት ውስጥ የገባ ሰው እግዚአብሔር በኪነ ጥበቡ ከሰማይ ካልረዳው በስተቀር ከርኩሰት ህይወት ለመውጣትና ለንሳ ለመብቃት ይቸገራል። ምክንያቱም አጥፊው የመተት አጋንንት በነፍስ በስጋ ህይወታቸውን ከማበላሸት እስከ ማጥፋት ድረስ ስለሚዋጋቸው ወዳጆቼ በአንድ ቤተሰብ ውስጥ በሚኖሩ እህት ወንድሞች እድል በመቅናት መተት ከተመተተባቸው አጋንንቱ ህይወታቸውን ባዶ ለማድረግ በሰውም ዘንድ ተንቀው ተፈላጊነት አጥተው እንዲኖሩ በዝሙት ህይወት እንዲዳክሩ የመተት አጋንንት ይዋጋቸዋል። የስንቱ ቤት በመተት አጋንንት ፈርሷል። በመተት የስንቶቹ የደናግላን ህይወት ንጽህናቸውን፣ ቅድስናቸው ጠፍቷል። የስንቱ ዓላማ በመተት አጋንንት በሚመጣ የዝሙት ጠንቅ ተበላሽቷል። በነገራችን ላይ አንድ ሰው በመተት እድሉ ተወሰደበት ማለት ጥሩ ነገሩን አቶ መጥፎ ነገር ውስጥ ገብቶ ይኖራል። በመተት እድላችሁ ሲወሰድ የእናንተ የሆነ መልካም ነገር ተወስዶ ሌላ መጥፎ ነገር ተሰናርቶ ይጠብቃችኋል። የምትሄዱት የምትጓዙት በምትፈልጉት በህይወት መንገዳችሁ ላይ ሳይሆን በማትፈልጉት መንገድ እና በውስጥ ባለው በክፉ ኃይል በመገፋትና በምሪት ነው። ለዛ ነው መተት የተመተተበት ሰው ወይም በመተት እድሉ የተወሰደበት ሰው ያለ እድሉ ስለሚኖር የሚፈልገውን ሳይሆን የማይፈልገውን የሚያደርገው። በሚፈልገው የህይወት መንገድ ሳይሆን በተቃራኒው መንገድ ይጓዛል። በዚህም አልባሌና መጥፎ ህይወት ውስጥ ይገባል። የዝሙት ህይወት ውስጥ ሊሆን ይችላል። የሱስ ህይወት ውስጥም ሊሆን ይችላል። ተስፋ የመቁረጥ ህይወት ውስጥ ሊሆን ይችላል። ራስን የመጥላት ህይወት ውስጥ ሊሆን ይችላል። ከዚህም የከፋ ህይወት ውስጥ ሊገባ ይችላል። በአጠቃላይ በሚፈልገው ሳይሆን በማይፈልገው በብርሃን ሳይሆን በጨለማ መንገድ ሊጓዝ ይችላል። የሚፈልገውን ሳይሆን የማይፈልገውን ነገር እያደረገ ሊኖር ይችላል። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 7 ቁጥር 15 እስከ 17 ላይ የማደርገውን አላውቅምና የምጠላውን ያንን አደርጋለሁና ዳሩ ግን የምወደውን እርሱን አላደርገውም። የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ እመሰክራለሁ። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም በእኔ የሚያድር ኃጢአት ነው እንጂ ብሏል። እንዲሁም እዚሁ ቁጥር 19 እስከ 20 ላይ የማልወደውን ክፉን ነገር አደርጋለሁና ዳሩ ግን የምወደውን በጎ ነገር አላደርገውም የማልወደውን የማደርግ ከሆንኩ ግን ያን የማደርገው አሁን እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ በማለት ተናግሯል። ይህ የቅዱስ ጳውሎስ ቃል በመተትና በክፉ መናፍስት ግፊት የሚፈልጉትን ሳይሆን የማይፈልጉትን ነገር ለሚያደርጉ ሰዎች ትልቅ የእውነት ቃል ነው። ቅዱስ ጳውሎስ የማልወደውን ክፉ ነገር አደርጋለሁ የምወደውን ወይም የምፈልገውን በጎ ነገር ግን አላደርግም የማልወደውን ክፉ ነገር የሚያስደርገኝ በእኔ ያለ ኃጢአት ነው እንዳለው፣ ዛሬም ብዙ ሰዎች የሚፈልጉትን መንፈሳዊ ተግባራት፣ መንፈሳዊ ነገሮችን አያደርጉም። ይልቁንም የማይፈልጉትን የሚጠሉትን ዝሙት፣ ኃጢአት፣ ክፋት ያደርጋሉ። ቅዱስ ጳውሎስ እንዳለው በእነሱ ያለው ኃጢአት ተብሎ የተገለጸው ክፉ መንፈስ ነው። አንድ ሰው ክፉ ነገር የሚያደርገው ክፉ መንፈስ ሲኖርበት ነው። አንድ ሰው የሚፈልገውን ትቶ የማይፈልገውን ነገር ካደረገ የማይፈልገውን ነገር የሚያስደርገው እሱ የማያየው ነገር ግን በውስጡ ያለ አንድ ክፉ ኃይል ነው። አንድ ሰው ቅዱስ ነገር የሚያደርገው ቅዱስ መንፈስ ሲኖርበት ነው። ሁሉም ክፉ መንፈስ ክፉን በእግዚአብሔር ዘንድ የተጠላውን ነገር ነው የሚያስደርገው። ሌላው ብዙዎች የማያውቁት መተት ካለብን የመተት አጋንንቱ የዝሙት አጋንንትን ይስብብናል። እኛንን እንጂ የማንተባበረው አጋንንት ለክፉ ተግባራት ይተባበራሉ። የመተት አጋንንት አንድ ጊዜ የህይወት በራችንን ሰብሮ ከገባ ሌሎቹም ክፉ መናፍስት በቀላሉ ወደ ህይወታችን ይገባሉ። የቤቱ በር የተሰበረበት ሰው ሌባ ብቻ ሳይሆን ውሻውም ሌላውም እንደሚገባበት ሁሉ የመተት አጋንንት ወደ ህይወቱ የገባ ሰውም ቡዳውም አይነ ጥላውም ሌላውም ይገባበታል። ይህ የሚሆነው ቀድሞ የገባው መተት ያንን ሰው ለጥፋትና ለክፋት ለማዘጋጀት ሌሎቹን በተባባሪነት ያስገባቸዋል። ስለዚህ የመተት አጋንንት ወደ ህይወታችን ከገባ ሌሎችን ያስገባል። ለምሳሌ መተት አጋንንት የህይወት መልካም መክሊቶቻችንን ሲያበላሽ፣ እድላችንን ሲያኮላሽ በመተት አጋንንት ግፊት የገባው የዝሙት አጋንንት ደግሞ በማበር የዝሙት ቀንበር ይጭንብናል። ሦስት አይነት ጠላቶች ሕይወታችሁን ይፈታተናሉ። አንደኛው ጠላት የራሳችን ክብር ነው። ሁለተኛው ጠላት ከውጭ የሚሰነዘርባችሁ የሰዎች ጥላቻ ነው። ሦስተኛው ጠላት ዲያብሎስ ነው። እነዚህ ሶስቱ ተዋጊዎች መንፈሳዊ ሕይወትን በማዳከም ለዘመናት የቆዩና አንዳንዶቹም በእነዚህ ፈተናዎች መብዛት ምክንያት ተስፋ ቆርጠው እግዚአብሔር አምላክ መንፈሳዊ ዓላማና ፍላጎት ተለይተዋል። ዳዊት ይህንን እንዲህ በማለት ነዋ የገለጸው፣ ስለ አንተ ስድብን ታግሻለሁና አለ። እሰደብ ነበርለ፣ በአንተ ምክንያት ነው የምሰደበው አለ። ድል በእግዚአብሔር እያለ ኃይል በእግዚአብሔር እያለ ሰዎች እግዚአብሔርን መያዝ ስትጀምሩ ያላቸው ባህሪ እና ጠባይ በፍጥነት ይለወጣል። ለዚህም ለውጥ ደግሞ ዋና ዋና ምክንያቶች እግዚአብሔርን ስንይዝ የሚከተሉት መንገዶች ህይወታችን ውስጥ ትልቅ ቦታ ይኖራቸዋል። እግዚአብሔርን መያዝ ስንጀምር። ልክ መያ እግዚአብሔር መያዝ ስትጀምር ለየት ትላል። ከሌላው ለየት ትላል። ዳዊት ከሌላው ለየት ያለው በጠላቶች ፊት በፍጹም ጠላቶቹ ሊቆሙ አልቻሉ። በሀገር ጥበቃ በኩልም ደግሞ የዛን ያህል ባለድል ነው። በታሪክ በኩል ደግሞ ከእግዚአብሔር ጋር ግርማ ሞገስ ስለነበረው ኃያል ነው። በልጅነት አንጻር ሲታይ ደግሞ በግ ጠባቂ ነው። የኃላፊነት ድርሻውን በተራ መንገድ ሲታይ በግ ጠባቂ በጎች አሰማሪ ነው። ሌሎች እንዲህ ብለው ይናገራሉ፣ ያ በግ ጠባቂው ይላሉ። በግ ጠባቂው ጋር ግን እግዚአብሔር ነበረ። ያልታሰበ ድንገተኛ የሆነ ኃይል ከዳዊት ሕይወት ውስጥ ሲወጣ በዚህ ጊዜ ጠላቶች ጀምሩ ከታች ማንሳት ሲጀምር እግዚአብሔር ከላይ ያሉት ይሸማቀቃሉ እግዚአብሔር ማስተዋሉን ይስተን እግዚአብሔር ወደ ላይ ሲያነሳችሁ ከፍ ሲያደርጋችሁ ከዚህ በፊት ከፍ ብለው የነበሩ ከፍታቸውን መልቀቅ አይፈልጉም፣ ወይም የጋራ መካፈል አይፈልጉም። ቢያንስ ቢያንስ በአስተሳሰብም ይሁን በአመለካከት በኅሊናም በስነ በስንልቦና ወደ ራሳቸው ለማቅረብ ፍላጎት አይኖራቸውም። ስለዚህ ስድግብን ታግሻለሁ ስለማ። ዳዊት ደግሞ ጥቅሙን ያውቃል። ጥቅሙን የሚያውቀው የእግዚአብሔርን ክብርና ኃይል ጥበቃ ከየት አንስቶት የት እንዳደረሰው በቂ የራሱ የሆነ መንፈሳዊ ኃይል እና የተሰባሰበ ጉልበት ነበረው ከእግዚአብሔር ጋር። ይህንን ጥቅሙን ስለሚያውቅ የሰዎች ስድብና ንቀት ወይም ጥላቻ በጣም ግምት ውስጥ የማያስገባ ሰው መሆኑን የምናየው፣ ስለ አንተ ስድብን ታግሻለሁና እፍረትም ፊቴን ሸፍናለች። ማፈር ጀመርኳል። ያሳፍራችኋል መጸለይ ስትጀምሩ። አሁን ምግብ ላይም ቢሆን እኮ ለቅሶ ቤትም ይሆን ሰርግ ቤትም ይሆን አባታችሁን ሆይ ማለት ከቻላችሁ ማለት ስትጀምሩ ሌሎች በበጎ ህሊና አይመለከቷቸውም። እንደ አሳፋሪ ነገር ያደርጉታል። በተለይም ከዚህ ከስልሳው ዘመን ወዲህ ያለው የጋሸበው የተቃውሞ ትውልድ በብዛት እንዲህ መንፈሳዊ የህይወት ትርጉሞችን ስታከናውኑ ሲያይ ደስ ሳይለው ይከብደዋል። ተራቁተህ ስትሄድና አመለኛና ሱሰኛ ሆነ ስትሄድ ግን ዘመናዊ ነህ ህሊናህ ናውዞ ሰካራም ሆነህ የምትወጣበትና የምትገባበት ሁሉ የጨላለመ ጠባይና ባህርያት ካሉህ ይሄ ይስማመዋል። ለየት ማለት ስትጀምር እንደ እፍረት የሚቆጠርበት ሁኔታ ዛሬ፣ ብዙ በመናፍስት ተይዘው ወደዚህ ወደ እናንተ መጥተው መደባለቅ የማይፈልጉ ቱጃሮችና ሀብታሞች ለብቻ በድብቅ ይጠሩኛል። አይ የለም እዚ ያለው ኮ እናንተንም በራሱ ማየቱ ያጽናናቸዋል። ኑ ወደዛ ስላቸው ያፍራሉ፣ ይቀራሉ። ግንኙነታችን በዚህ የተቋረጠም ጥቂት አይደለም። ስለ አንተ እናፍራለን፣ ስለ አንተ እንሰደባለን። በብዙዎች ነው ታዲያ፣ በጥቂቶች ብቻ አይደለም። ስለዚህ በኋላ ደግሞ ለወንድሞቼም እንደሌላ ሰው ሆንኩኝ አለን። በአንተ ምክንያት ለወንድሞችም እንደ ሌላ ሰው ሆንኩኝ። ልክ እንደዚህ እንደሌላ ትሆናላችሁ። በእርግጥም አሁን መጸለይ ስትጀምሩ ያያችኋቸው አንዳንድ ነገሮች አሉ። የሚጸልየውና የማይጸልየው እግዚአብሔርን የሚያመልከውና በማያመልከው መካከል ያለው ልዩነት ብዙ ዝምታ ወይም ብዙ ጫጫታ አለ። በሚያመልከው መካከል ብዙ ዝምታ፣ በማያመልከው መካከል ብዙ ጫጫታ በምትሰሙበት ጊዜ ምንድን ነው ይላሉ። ይከፋቸዋል። ከአመፃቸው ጋር ህብረት፣ ከቋንቋቸው ጋር ጥላቻ አብራችሁ ካላካሄዳችሁ ደስታ አይሰማቸውም። ወይም እንደ ኮራችሁ ወይም ከእንዴት በምን አይነት መንገድ እንደው ድንገት የተነሳ ነገር አለ ብለው ይፈራሉ፣ ይሰጋሉ። ስለዚህ ከሁሉ በፊት የሚያስቀድሙት ጥላቻ ነው። አይ ከቅርብ ጊዜ ወዲህ ዝምታ ብዛታለች፣ በፊት እኮ አብረን እንንጣጣ ነበር ይሏችሁ፣ ይልያሉ፣ ያሟችኋል። ይሄ የእናንተ ዝምታ ግን የእግዚአብሔር መንፈሳዊ ኃይልን ያካተተ ስለነበረ በአጭር ጊዜ ውስጥ የተገነዘባችሁት መንፈሳዊ ግንዛቤ ከአመፃቸው ጋር ህብረት እንድትፈጥሩ ወይም ከወሬኞች ጋር የወሬ ጊዜ እንድታበጁ እግዚአብሔር አምላክ አይፈልግም። ከቃሉ የተነሳ የልቦናችሁ እና የህሊናችሁ ዝግጅት የመንፈሳዊውን ነገር ውበት ስለሰጠው እንዲህ አይነት ጠማማ በሆነ አካሄድ ውስጥ መሰለፍ አስፈላጊ እንዳልሆነ ልናችሁ አምኗል። መጸለይ ስትጀምሩ ደግሞ የበለጠ ይሸሿችኋል። አብራችሁ ጀምራችሁ በሚጸለየውና በማይጸለየው መካከል ብዙ ውጊያ አለ። ብዙ ጊዜ ህብረት መንፈሳውያን የማይፈጥሩት በመጸለይና በማይጸለይ መካከል ያለው ድምፅ እንኳ መለያየቱ ነው። ጸልያችሁ የምትናገሩት የሌሎችን ልብና መንፈስ ዝም ያሰኛል። ሰግዳችሁና አምልካችሁ የምትኖሩት ኑሮ የክፋተኞችን መንፈስና ኃይል ዝም ያደርጋል። ስለዚህ ለወንድሞቼ እንደሌላ ሆንኩ፣ ለእናቴ ልጆችም እንደ እንግዳ ሆንኩባቸው፤ የቤትህ ቅናት በልታኛለችና የሚሰድቡህም ስድብ በላዬ ላይ ወድቋልና በማለት በእግዚአብሔር አምላክ የቤት ቅናት ቀንቶ ምን ያህል የእግዚአብሔር ክብር ከእርሱ እንዳለና እንደኖረ በማረጋገጥ በሰው ዘንድ ያለውን ክፉ ማጉረምረምና ጥላቻ ወደዛ በማስወገድ ለአንተ ቤት ቅናት ይዞኛል። ለቤትህ የእግዚአብሔር ቅናት ሲነሳ የወደቀውን ስለሚያነሳ ከሰዎች ይበልጣል። የእግዚአብሔር ጉልበት ከሰዎች ሐሳብ፣ ከሰዎች ባህሪ፣ ከሰዎይ ጠባይ የእግዚአብሔር ጉልበት ይበልጣል። በወደቀው በኩል የሚደርስ እግዚአብሔር ብቻ ነው። በወደቀው በኩል የሰው ልጅ ለመድረስ አቅም እንደሌለው ዳዊት ተናገረ። ለናቴ ልጆች እንኳ እንግዳ ሆንኩባቸው። ይሄ እኮ ነው፣ በቃ ለናቴ ልጆች እንግዳ ሆንኩ ሌላ ሰው ማዕድ ማለት ነው። እንደዛ እስከሚሆን ድረስ በቤትህ ቅናት ተፈትኛለሁ። የቤትህ ቅናት ልቦናዬን ኃይል ሰጥቶታል። የቤትህ ቅናት በሌሎች ዘንድ በቤተሰቤም ዘንድ ክፉ ጥላቻ ቢኖርም በአንተ ኃይል በኩል ሁሉን ነገር ለማሸነፍ ዝግጁ ነኝ ብሎ በዚህ መንፈሳዊ ኃይልና ጥበብ ዳዊት ተማጽኗል ዛሬ አንደኛው ሴት ልጃቸው አግብታ ወጣ ነበረ ፈታ ተመልሳ መጣለች በምን በፈስ ወንድ ልጃቸውም ልክ እንደዚሁ ፈቶ መጥቷል በምንድን ነው በፈስ ምክንያት እና በምን ምክንያት እንደሆነ መናገሩ ብቻ አይደለም የባሏን የፈሳምነት የሚስቱን ፈሳምነት ገበና መሸከም አቅቷቸው ከመጠን በላይ ሆኖባቸው ትዳሩ ተበትነዋል ማለት ነው እና ይህ ቤተሰብ ተሰብስበው አንድ ቤት ላይ ሲሆኑ አይፈሱም። ትልቁ እንግዲህ የትምህርቱ ዋና የጀርባ አጥንት ይሄ ነው። አንድ ላይ ሲሆኑ ቤተሰብ ብቻ ሲሆኑ አይፈሱም። ሰው ቤታቸው ሲመጣ አንድ ሰው የሚሆን ሕፃን የሚሆን አዋቂ የሚሆን የሆነ ዘመድ፣ የሆነ ጎረቤት ሲመጣ በለው እንግዲህ ማንዛረጥ ነው። ጎንበስ ስትል የሆነ ነገር ለመቅዳት ወይ ስትወጣ፣ በዚህ በኩል ስታልፍ፣ በቃ ዘረጥ ማድረግ ነው እና ግራ ይገባቸዋል ለምንድነው እዚህ ቤት ውስጥ ብለው ጎረቤት ሁሉ ደንግጦ የሚወጡ ሰዎች አሉ። ሲታዩ ሰዎቹ ጥሩ ሰዎች ናቸው እንግዲህ ምን እናድርግ፣ ምን ይደረግ፣ ኧረ ተው ይሄን ነገር እንደው በህክምና ሞክሩት ብለው ጥሩ ጎረቤቶች ይመክራሉ። እና ስቀውም ይወጣሉ። አንዳንዶቹ ደግሞ በጣም ከመቀራረባቸው የተነሳ ዘረት ሲል

ዘረጥ ሲያርኩት እንደዚህ ሆኖ፣ እንዴት ነው ታዲያ እምታገቦች ልጅ አሉ እና ሴትዮዋ በጣም ከፋቸው። እናትዮዋ አይ እንግዲህ ፈሷን ከቻለ የቻላት እንግዲህ ምናገባኝ ብሎ ሰውዬው፣ የሚያገባው ሰውዬ ከውጭ ነው የሚመጣው፣ ገና ስትፈሳ ያውቃትም ማለት ነው። ከዛ ከሰርግ በፊት እንዳያደርግ መንፈስ ነው፣ መንፈስ ስለሆነ እርኩስ መንፈስ ባህሪው ምንድን ነው? ያው እንግዲህ የፈስ ድግምት እንደሆነ በቃ በዚሁ እያወቃችሁ እንድትሄዱ ነው የሚፈልገው እንጂ ገና ነው ወይስ አይደለም፣ ወይም ምግብ ነው ብላችሁ እንድትጣሉ ብኝ ወይም እንድትብሰለሰሉ ብኝ አልፈልግም እና ከውጭ ሀገር ነው የሚመጣው። ገና አላወቃትም። ከሰርጉ በፊት አግኝቷትም እንኳን ቢሆንም አንድ ወር ያክል አንድ 15 ቀን ማነው፣ አንድ ወር ወር በሉት በቃ አንድ ወር ያክል ተገናኝተዋል። ግን አልፈሳችም። እሱ ፊት ቤተሰብንም መቶ ሰላም ሲል ፈስ ድምፅ አልሰማም። ተመስገን ከሄደ በኋላ ተመስገን እያሉ ምክንያቱ ምንድነው እያሉ ይሄ የዚህ ልጅ ነገር ይገርማል እያሉ ነው ከሚመጡ ሰዎች ይልቅ ማነው፣ ከሚመጡ ሰዎች ይልቅ የዚህ ሰው ነበር ያሳሰባቸው ምክንያቱም ልጃቸው ጥሩ ቻንስ አግኝታለች፣ ወዷታል። በፎቶ በምናምን እንግዲህ በስልክ ውስጥ ፈሳ አይሸትም፣ ምናልባት ድምፁ ሊሰማ ይችላል እንጂ እና መጣ። ከተጋቡ በኋላ ግን በቃ ወዲያው በሳምንቱ ተጀመረ። ምክንያቱ ምንድን ነው? የሰርግ ወጪ ይወጣል። ደስታቸውን፣ እልልታውን፣ ፉከራውን፣ ጭፈራውን ሁሉ ነገር ከተደረገ በኋላ ገንዘብም ወጪ ከወጣ ሁሉ ዓለማቸውን ካዩ በኋላ ማፋታት ስለሚፈልግ ነው። ይሄ መንፈስ ዓላማውም ይሄ ነው ደስታቸውን ወደ ሀዘን ቀይር በምን በፈስ ስለዚህ ከሰርግ በፊት ፈስ ከተፈሳ መጀመሪያ ወጪ ሳያወጣ በጊዜ ተረፍኩኝ ብሎ ትተዋት ሊሄድ ነው ደስታቸውን ወደ ሀዘን ቀይር ስለተባለ መንፈሱ ይሄንን ሰርግ አሳልፎ ነው ከዛ በኋላ ልጅቷን ማፋታት የሚፈልገው ደግሞ የሚገርመው በጫጉላ ጊዜያቸው ላይ ያረገዘችው ስለዚህ ልጅቷን ወለደቻት ማለት ነው ሴቷን ይገርማል ያው ሴቷ ልጃቸው ሴት ነው የወለደችው። ወንዱ ልጃቸው ደግሞ ወንድ ነው የወለደው። ስለዚህ ልጅቷ ትንሿ ልጅ ባሏ ትቷት ከሄደ በኋላ ሚስትየዋን እዛ ፈስ ያለበት ቤት ውስጥ ያደገችው ማለት ነው። ምናልባት ኦልሞስት ወደ ስድስተኛ ሰባተኛ ዓመት ላይ ይሆናሉ ብዬ አስባለሁ፣ እዛ ቤት ውስጥ በፈስ ምናልባት ቁጥር ተሳስቼ ሊሆን ይችላል። ምክንያቱም ልጅቷ ኦልሬዲ አንደኛ ክፍል ገብታለች። አንደኛ ክፍል ስለገባች አሁን ምን አይነት ነገር እንደሆነ በዚህ ማወቅ ትችላላችሁ። ቀጥሎ ደግሞ ምንድን ነው ወንዱ ልጃቸው ደግሞ በፈስ ምክንያት ወደዚህ የመጣው ለቤተሰቦቹ አነግራሉ። ሚስትየዋ ገበናውን ለቤተሰቦቹ ነገረች እና ቤተሰብ ደግሞ የተከበሩ ናቸው። ግራ አዝማች፣ ቀኝ አዝማች የሚባሉ ፊት አውራሪ ምናምን የሚባሉ ቤተሰብ ናቸው እና ሁልጊዜ ራሳቸውን የሚያዩበት መንገድ ትንሽ ለየት ይላል። እዛ ቤት ውስጥ ስትሄዱ ስርዓት አለ፣ ህግ አለ ምናምን ጥሩ ነው እኮ እንትኑ የኢትዮጵያዊነት ከለሩ የነገስታት ቤተሰብ መሆኑ ምናምን አሪፍ ነው። ግን ደግሞ ዘመኑን የዋጀ ቢሆን ጥሩ ነበር። እዛ ቤት ሄዶ ሲያስተናግዱት ምን ሲሉት፣ ኦልሬዲ አግብቷል እኮ ምሳ ጋብዘዋቸው በተጋቡ በሁለተኛ ወራቸው ይመስለኛል። የሚመስለኛል በቃ ሙሉ ቤተሰቦቻቸው የእነዚህ የሴቷ ቤተሰብ ባሉበት የዛ የሚስቱ ማለት ነው ባሉበት ተጠርተው ነው የሄዱት እና ምግብ ይዞ ሲመጣ ቁጭ ሲል ዘረጥ አደረገው። በቃ አፈረ፣ በቃ ለበጭ። ምክንያቱም ድምፁ ተሰምቶ አያቅም። ደስ ብሎት ነበረ፣ ደግሞ ካልጠፋ ቦታ እዛ ቤት ነው እና ይሄ ድምፅ ከተሰማ ጊዜ ጀምሮ በጣም አፈረ። አላመኗትም ነበረ፣ የፈስ ድምፅ ያሰማል ባለቤት። ወዱ ይጩህ ቄጡ ይጩህ አላቅም ምትለው እና ይቅርታ ለምናገር ስለነግ እነዚህ ስላሉ ነው እነሱ ራሳቸው እና ምኑ እንደሆነ አላውቅም እና እየጮህ ነው ትላለች። ከዛ ወይ እንዴት እንደሰማሁት ኩስ ለማቅረብ ይቅርታ ግን፣ እሺ በደንብ አዳምጪው እንግዲህ ምኑ እንደጮህ ብሏት፣ በዛ ተለያይተው ነበረ። እቤታቸው መጥቶ በዚህ በድግስ ቀን ግን አሁን ምኑ እንደጮህ ሰምተናል ብለው እፊቱ ነው የተናገሩት። አሁንማ ማ ምን ወደ ጽፈ ተሰማን ብለው አፍንጫቸውን ይዘው ካጠገቡ ተነስተው ሄዱ። ናፈረ በጣም ቤተሰብ በሙሉ እንዴት እንደዚህ የተከበረ ቤተሰብ ውስጥ ያዋርደናል፣ አውቆ ነው፣ ንቀቱን ለማሳየት ነው ምናምን ተባለ። ምክንያቱም እሷ የእሱን ቤተሰቦች አታውቅም እና በቃ ፍቹ መፍታት አለብሽ ይሄ ውርደት ነው ምናምን ብለው አጥበቀ ኧረ እባክሽኛ ቤት ውስጥ እንደ ሁላችን እንደዚህ ነን ብሎ ቢነቅ እኮ ሁላችን እንደዚህ ከሆናችሁማ ሰውን የምትንቁበት። ስለ ድግምት አያውቁም ስለ ምናምን አያውቁም ምንም ነገር አያውቁም። እናቶቻቸው አያቶቻቸው ቢሆኑ ያውቁ ነበር ያውቁ ነበረ ግን አሁን እዚህ ጋር እ አዋረድከን ወይም ደሞ አዋረድሽን ብለዋት ካልፈታሹ እንዳትመጫሏት መጫሏት ለቤተሰቦቿ ብላ ፈታችሁ እና ልጄን ማሳደግ እፈልጋለሁ ብሎ ልጁ ወሰደ። እሷም የፈሳብ ልጅ አልፈልግም ብላ ልጇን አስረከበች። ወልዳ ካጠባች በኋላ ልጇን አስረከበች። አንዳንድ ቀን በስልክ ደውላ ነቦሽ ደህና ነን ምትለዋለች እግዚአብሔር ይመስገን ደህና ነኝ፣ ምናምን ይላል። እንግዲህ ያው እንትን ትልቅ ሆነው ማለት ነው። አትመጣም፣ አትጎበኘንም። ስለዚህ ጊዜ አልመጣም፣ አንቺ እኛ ቤት አትመጪማል። ድሮን ሲፈሳ ቤተሰብ ስትለው ጊዜ ግዜ ደጋረገሽ አባቴንማ እንደዚህ አትይውም፣ ምናምን ብሎ የዘጋባትን እንዳትመጣች ሴትዮ ሁለተኛ እማዬ እንኳን አይላትም። እና አሁንም ድረስ ይሄን ቤተሰብ የምትሳደበው በዚህ በፈሳም ነው እና በቃ ይሄ እንደዚህ ሆኖ ነው ሴትዮዋ የኖሩት። አባትም ይሄንን ገበና ስለሚያውቁ ያላቸው አማራጭ ምንድነው ችሎ መቀመጥ ነው፣ ሰብሰብ ብሎ መቀመጥ ነው። ስለዚህ ፈሳችን ይዘን ሰው ቤት መኖር አንችልም። ይሄንን ባህል ይዘን የትም ቦታ መሄድ ስለማንችል ሙያችን እራሱ የተገደበ ነው እንዲሆን ግድ የሚሆንብን። በስራ ቦታቸው ላይም በዚህ ነው የሚታወቁት። በውሏቸው ኢቭን ቤተክርስቲያን ሄደው እራሱ ይቸገራሉ። እና ግራ ገባቸው በቃ አንዳንድ ቀን በጣም እያለቀሱ እየጸለዩ እግዚአብሔር ነገሩን ቀለል በረድ የሚያደርግላቸው። እግዚአብሔር ግን በጣም የሚናደዱት ሰው በተሰበሰበበት ቦታ ላይ ሲያዋርዳቸው ነው። የማያውቋቸው ሰዎች መካከል ደግሞ አያረግም። በጣም ይገርማቸዋል። የማያውቋቸው ሰዎች መካከል ሆኖ ደግሞ የሚጠቅማቸውን ነገር እየሰሙ ከሆነ ያስፈሳቸዋል፣ ትተው እንዲወጡ ማለት ነው። ለምን ያንን የሚጠቅማቸው ነገር እየሰሙ ከሆነ ለምሳሌ ስብከት፣ ስራ ቦታ ላይ ስብሰባ ከሆነ እንዲገመቱ የማድረግ ጥለውት እንዲወጡ ማድረግ ሞራላቸው ተነክቶ ስብከቱ እንዲረሱት የማድረግ ትምህርት ቤተ ክርስቲያን ማጨምር ማለት ነው። ታቦት ካነገሱ ቆይተዋል ግን ያም ሆኖ ደግሞ እማያውቋቸው ምንም ጭራሽ የትም ቦታ አይተዋቸው የማያውቋቸው ሰዎች መካከል ሲቆሙ ካሁን ካሁን ፈሴ መጣ ብሎ ሲያስቡ የለም ፈሱ ለምን ሲባል እንዲዋረዱ የሚፈልገው በሚያውቋቸው ማህበረሰቦች መካከል ብቻ ስለሆነ ነው። አሁን ከየት መጣ ወደሚለው ከዛ ፍተሻ እናርጋሉ። ፍተሻ እናርግ ብለው ከመጀመሪያ ጊዜ ጀምሮ ከማንጋ ተቃይመናለች ሴትዮ የምትናገረው ትክክል ናት። ከማንጋ ተቃይመናል እያሉ ሲያወሩ ሲያወሩ ተከራዮቻቸውን ቼክ ማድረግ ጀምሩ። ብዙ ተከራይ ተቃይ ተፈራርቋልና ከተከራይ ተጣልቶ ነው ይወጣለ እን ሲባል አዋለ አለ አለ አንዲት ልጅ ነበረች እንደው ሰድቤ ሙልጭ አርጌ አበሻ ቅጫ ያዋረድኳት አንዲት ልጅ ነበረች፣ እሷ ትሆን ያቺ ልጅ ነች? እሷ እንኳን እንደዚህ አታረግም፣ የልቧን ተናጋ ተሳድባ ነው የሄደችው። ስለዚህ እሷ እንደዚህ አታረግም። ውጭ ብለናታል። ቤቱ ቤቱን ለቅቅ የመውጣው ከሶስት ወር በኋላ ነው ስትለኝ፣ ሶስት ወር ድረስ አትቆያትም፣ ሶስት ወር ድረስ አትቆያትም፣ አስወጣሻለሁ ብዬ ምንድን ያደረጉት፣ ሴትዮዋ የሆነ ተንኮል ሰሩባት፣ ብቻ እዛ በወቅቱ ማታ ማታ ስትገባ ቦርሳዋን በሌባ ያስወስዱባት፣ ብቻ የሰፈር ጎረምሶች የሆነ ነገር ብቻ አላስገባ አላስወጣ ብለዋታል። እና እንደዚያ ነገር የተፈጠረው ግዛክት ራሱ አላወኩትም ረስቼዋለሁ። ብቻ ልጅቷን ምን ብለዋታል፣ አስቸግረዋት ወር ሳይሞላት ነው ያን ቤት ጠላ ወጣችሁ። ግን ተሳድባ ተሳድባ ተሳድባ ነው የወጣችሁ። በቃ ሂጅ ሂጅ ብለዋት በሩን ዘግተውባት ነው የወጣችሁ።